በስመ አብ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ የቤተ ክርስቲያን ምረቃ ጥሪ

በምዕራብ ሸዋ ሀገረ ስብከት በወልመራ ወረዳ ቤተ ክነት ስር የሚገኘው የሮጌ ደብረ ብስራት ቅዱስ ገብርኤል ቤተ ክርስቲያን አስራ አንድ ዓመታት የግንባታ ጊዜያት የፈጀውን ሕንፃ ቤተ ክርስቲያን ባማረ የኪነ ሕንፃ አሰራር ጥበብ አጠናቆ ምዕመናን አምልኮታቸውን ይፈጽሙበት ዘንድ

ጥቅምት 22 ና ጥቅምት 23 2018 ዓ ም የሀገረ ስብከቱ ሊቀጳጳስ ብፁዕ አቡነ ገብርኤል በተገኙበት በታላቅ ድምቀት ሊያስመርቅ ነው። በመሆኑም ሁላችሁም ህዝበ ክርስቲያን በዕለቱ በዚህ ታላቅ ደብር ተገኝታችሁ ይህንን ሕንፃ ቤተ ክርስቲያን ታስመርቁ ዘንድ ቅድስት ቤተ ክርስቲያን ጥሪዋን ታስተላልፋለች።

የፊታችን ጥቅምት 22 እና 23 እግሮች ሁሉ ወደ ሮጌ ደብረ ብስራት ቅዱስ ገብርኤል ቤተ ክርስቲያን ያመራሉ። ስለ ሰላሙ ሁኔታም በዚች አገር ላይ በጣም ፍጹም ሰላም የሆነባት

አንድ ቀን ኮሽታም ሆነ ምንም ድምፅ ያልተነሳባት አካባቢ ናት። ሰውም ህብረተሰቡም፣ የአካባቢው ሰው ለእንግዳ አቀባበል ልዩ ዝግጅት እያደረገ ነውና በቅዱስ ገብርኤል በገናናው ስም እንዳትቀሩ አደራ አደራ ብለዋል። ጥቅምት 22 እና 23 አይቀርም